አንዳንድ ሴቶች ብዙ ጊዜ የሚያወሩት ወሬ አለ እና ወንዶች ስትባሉ አንድ አይነት ናችሁ፣ ወይ ደግሞ ወንዶች እንዳለ አንድ አይነት ናችሁ የሚባል ነገር አለ እና ይሄ ለምን ሊፈጠር ቻለ? እንግዲህ እውነተኛ ወንድ የሚፈልጋት ሴት ምን አይነት ነች? ስለዚህ እውነተኛ ወንድ ምን አይነት ሴቶችን ይፈልጋል? ወይ ደግሞ እውነተኛ ወንድ የሚፈልገው ምን አይነት ሴቶችን ነው? ሰላም ሰላም፣ እንዴት ናችሁ? የተከበራችሁ የዩቱብ ቤተሰቦች ሰላማችሁ ይብዛ። እንግዲህ ዛሬ አንድ ሀሳብ ይዤላችሁ መጥቻለሁ። ይህም እውነተኛ ወንድ የሚፈልገው ሴት ምን አይነት ሴቶች ናቸው። የመጀመሪያው ሰው አክባሪ ሴት፣ ሰውን የምታከብር ሴት፣ ትክክለኛ ወንድ የሚወዳ ሴት። አንዱ መስፈርቱ ይ በጣም ሰው አክባሪ መሆን አለባት። ለምን? ወንድ ልጅ በቤተሰቡ አይደራደረው፣ በፍጹም ወንድ ልጅ የማይደራደረው በቤተሰቡ። በቤተሰቡ ከመጣሽበት፣ በእናቱ ከመጣሽበት አይሰማሽም። ስለዚህ ሰአቶች፣ በግድ ቤተሰቡን ልታከብርለት ይገባል። እሱን ልታከብር ይገባል። እናቱን ልታከብር ይገባል። ስለዚህ ሰው አክባሪ ካልሆንስ በፍጹም እውነተኛ ወንድ አንቺን ሊያገኝሽ አይፈልግም፣ ወይ ደግሞ አንቺን ምርጫው ሊያደርግሽ አይፈልግም። ስለዚህ እውነተኛ ወንድ የሚፈልገው የመጀመሪያ ሰው አክባሪ ሴት ነች። ሰው አክባሪ መሆን ሰው አክባሪ ማለት እሱን ታከብሪያለሽ፣ ቤተሰቡን ታከብሪያለሽ፣ ማህበረሰብ ውስጥ ያለሽን ጓደኞች ጭምር በክብር የምታስተናግጅ ወይ ደግሞ በክብር ሬስፔክት መሰጪ የምታከብሪ ከሆነ አንቺ የእውነተኛ ወንድ ምርጫ ነሽ። ሁለተኛው ቁጥብና ስነስርዓት ያላት ሴት በእውነተኛ ወንድ ተፈላጊ ናት። ቁጥብ ማለት ምን ማለት ነው? ቁጥብ ማለት የሆነ ገንዘብ የምትቆጥብ ወይ ደግሞ ነገሮችን የምታብቃቃ አንደኛው መንገድ ይህ ነው። ግን ቁጥብነት ማለት የሴት ልጅ መገለጫ ወይ ደግሞ ሴት ልጅ በጣም ኩል ናት የምትባለው ቁጥብ ስትሆን። ቁጥብ ማለት በነገሮች ልቅ ያልሆነች ወይ ደግሞ እዛም ዚህ ማትሮጥ ወይ ደግሞ ነገሮችን ኖ ብላ የምትመልስ። ለምሳሌ በሪሊሽን ላይፍ ውስጥ ሴቶችን ብዙ ወንድ ይጠይቃል። ብዙ ለጠየቃት ወንድ ሁሉ አለው አለው ምትል መሆን የለባትም ወይ ደግሞ በተለያየ መንገድ ራሷን አጋልጣ የምታሳልፍ መሆን የለባት። ኖ ብላ የምትመልስ፣ የምትቆጠብ፣ ከነገሮች ሼም ይዛት ምታፍር፣ መጥፎ ነገሮች ሲያጋጠማት ኖ ብላ የምትከላከል የሆነ አፈር ማለት ምችል ማፈር ምችል። ቢኮዝ ሴት ልጅ በጣም ልቅ ሆና ጋጠወጥ ስትሆን በጣም ነው ያስጠላባት። ማለት በወንድም ያስጠላል፣ ግን ሞር ሴት ልጅ ደግሞ በጣም ነው ያስጠላባት። ስለዚህ እውነተኛ ወንድ እንደዚህ ጋጠወጥ ወይ ደግሞ የሆነ ይሄ ወጣ ያለ ባህሪ የምታራምድ ሴት ምርጫው አያደርገም። ቢኮዝ እሱ ላይፍ ውስጥ የሚፈልገው ስነስርዓት ያላትን ሴት፣ ቁጥብ ሴት ነገሮችን ስነስርዓት ባለው መንገድ የምታራምድ ሴት በጣም ተወዳጅ ናት። ስነስርዓት ያላት ሴት በጣም በእውነተኛ ወንድ ተወዳጅና ተፈላጊ እሷ ናት። ስራ ወዳድና መለወጥ የምታስብ ሴት እንዳንድ ሴቶች መልካቸውን ብቻ አሳምረው ብር ያለ ወንድ እያሉ ይፈልጋል። ወር ደግሞ መልክ ብቻ በማሳመር ትዳር የሚያገኙ ይመስላችኋል? ስነስርዓት ወይ ደግሞ ስራ ወዳድነት ነገሮችን ክሬት ማድረግ ከእሷ ይጠበቃል። እውነተኛ ወንድ ምናልባት ቁም ነገረኛ ነው፣ ነገሮችን ሰፋ አድርጎ ሊያስብ ይችላል። ኦር የሆነ ክሬት ማድረግ የሚፈልገው ፋሚሊ አለ። በዚህ ረገድ አንቺ ከሱ ጎን ሆነች ልታግዙ ይገባል። ስራ ወዳድ መሆን አለብሽ። የእሱን ስራ ልትወጂለት ይገባል። ኮመንት እየሰጠሹ እንዲበረታ ከጎኑ ልትሆኝ ይገባል። እንደዚህ ስራ ወዳድ እና ቁም ነገረኛ ታታሪ ካልሆንሽ እውነተኛ ወንድ አንቺን አይፈልግሽ ስለዚህ እውነተኛ ወንድ ላይ በጣም የእሱ ምርጫ መሆን ከፈለግሽ ስራ ወዳድ መሆን አለብሽ እሱ የሚሰራቸውን ስራዎች ኮሜንት እየሰጠሽ እያስተካከልሽ አብረሽ ከጎኑ አለው ልት ይገባል የእሱ ምርጫ መሆን ከፈለግሽ አራተኛውና የመጨረሻው ሙያ ያላት ሴት በእውነተኛ ወንድ ተወዳጅ ናት ሙያ ያላት ሴት ማለት አንዳንዴ ሙያ ስንል ከአንድ ነገር ነው የምናገናኘው ኦር ከምግብ ወይ ደግሞ ወጥ ምግብ ምሰራ ሴት፣ ኦር ደግሞ ጣፋጭ ነገር ምሰራ ሴት ሙያ ያላት ይባላል። ግን እሱ ብቻ አደለም። የሴት ሙያ የሴት ሙያ ማለት አጠቃላይ ቤት ውስጥ ያሉ ላይፎች፣ የቤት አያያዝ። አንድ ቤት ማንን ይመስላል? ሚስት ይመስላል። ወይ ደግሞ የቤቱን ሴት ሴት ልጅ ቤቱን ነው ምትመስል። ቤቱ ዝብርቅርቅ ያለ ሚያስጠላ አስቀያሚ ከሆነ እሷ በጣም ዝብርቅርቅ አርጋ ምትኖር ወር ደግሞ ሰነፍ ሴት ወር ደግሞ ሙያ የሌላ ሴት ነው ምትባለው። ሙያ ያላት ሴት ቤት አያያዝ ትችልበታለች፣ ባሎን አያያዝ ትችልበታለች፣ አካባቢ ዋጋ ያላት ነገር በጣም ደስ የሚል ነው፣ ስሙዝ ነው። ፕላስ ቤት ውስጥ ያሉት ልጆቹን ልጆቿን አያያዝ አስተዳደግ ላይ በጣም ጎበዝ ነው። ይሄን ሁሉ የያዘ ነገር ነው ሙያ ማለት እንጂ አንድ ሲንግል የምግብ ችሎታ አላት ማለት ሙያ ያላት ማለት አለም። ስለዚህ እነዚህ ከሶሻል ላይፍ ጋር የተገናኙና የቤትን ሙሉ ይዘት የያዙ ነገሮች በደንብ አርጋ ፐርፎርም የምታረግ ከሆነ አንድ ሴት ባለሙያ ናት ወይ ደግሞ ሙያ ያላት ሴት ይባላል። ስለዚህ ይሄ አንዱ የእውነተኛ ወንድ የምርጫ መስፈርት ነው። ስለዚህ እውነተኛ ወንድ የምትፈልጊ ከሆነ ወንዶች አንድ አይነት ናቸው፣ ወንዶች ሁሉም አንድ ናቸው ሁሉም የሆነ ላይፍ ላፍሳልፎ ማለፍ ነው የሚፈልጉት። ምቲ የምታማሪ ከሆነ እነዚህን ነገሮች ጠብቀሽ በእውነተኛ ወንድ ጋር ኮኔት ልታደርግ ይገባል። ስለዚህ ከዚህ ውጭ አንቺ የተለያየ ላይፍ የምታሳይ ከሆነ ወይደግሞ ወጣ ያለ ላይፍ ከነዚህ ካለሽ እውነተኛ ወንድ አንቺን ላይፈልግ ይችላል። ሜቢ እንኳን ብትገናኙ ወይደግሞ የሆነ ፍቅር ብትጀምሩ ከአንቺ ጋር ያለው ነገር ያቋርጣል። እነሱ እውነተኛ ሰው ስለሆነ አሁን አልኩትን መስፈርት ምታሟላ ሴት ነው ሚፈልገው። ስለዚህ ከነዚህ ውስጥ ምታሟየው ምንድን ነው? የሌለሽ ነገር ደግሞ ምንድን ነው? ስለዚህ የሌለሽን ነገር እያስተካከልሽ ያለሽን ነገር አስጠበቀሽ እውነተኛ ወንድ የምታገኝበት መንገድ አንዱ ይሄ ነው። ይህንን ቪዲዮ ስላያችሁ በጣም አመሰግናለሁ። ወዳቸዋለሁ። ሀሳብ አስተታችሁን በኮሜንት አስቀምጡልኝ። መልካም ጊዜ። ባይ ባይ።